ፈተና ከበዛ ማለት ነው ከተቀጠቀት የሀብቱ ነው ሰዳቢው ከበዛ ተናጋሪው ከበዛ ረጋጩ ከበዛ ተስፋ አስቆራጩ ከበዛ ትምህርት ቤትም ጓደኞችሽም ያመንሻቸውም የኔ ያልሻቸውም ወላጆችሽም ዘመዶችሽም የጎረቤት ሰውም አንቺ ላይ ከተነሳ በደስታ እግዚአብሔር ፊት ተመርከሽ ተመስገን አምላኬ በይ ለምን የሚገርም ፊውቸር ተጽፎልሻል ማለት ምክንያቱም ሰይጣን ጥሩ ፊውቸር የሌለው ሰው ጋር ኢነርጂ አያባክንናት ማገዱ አይጨርስም። ነገር ግን ፊውቸሯ የቀና እንደሆነ አካሄዷ የሰመረ እንደሆነ ካወቀ ሴጣን ያቺ ሴት ሲው እንዴ አድርጎ ይዛታል። ምን እንድትል መሰልሽ? በኔድ ይሻለናል እንድትል ማለት ታገኘሽ። ወዲንም ትጂ ወደ ድሬ ከራሴ ጋር ነው ካልተቀየረው ማንነቴ እንዲኖረኝ ከምሾም ሞቴ ሁሉም ሰው ሊያዩ ከማይችለው ከጥልቁ ህልሜ ከሸሸኩት ደክመቴ ከጥቂቶ ሙከራዬ ትግሌን አላቆም። በማሸነፌ አምናለሁ። ባልበርድ እንኳን እሮጣለሁ፣ ባሮጥም እራመዳለሁ። የአቅሜን ሁሉ አድርጌ አሸንፋለሁ። ሲኖር ሁሉም ይወድሃል፣ ስታጣ ግን ሁሉም ይሸሻል። ቢኖርም ባይኖርህም የሚወድህ ግን ፈጣሪ ብቻ ነው። በመጽሐፍ ቅዱስ የመጀመሪያውን ነገር ልጅ ሆይ ሰውሁን ነው ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ስጨርሽ በሌሎች ሀሳብ አትሞይም፣ ራስሽ በሰራሸው ሀሳብ ብቻ ነው የምትዩ። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ለማንም ነጻነትሽን አሳልፈሽ አትስጭ። የማንም ሰው ባሪያ አትሁኝ። ለማንም ሰው አትገዥ። ከዛ ነጻነትሽን ጠብቂ። የምትገዥው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዥ። አታስነ ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት፣ ከዛ ህይወትሽ ይጣፍጣል። ከላይ ከተጻፈ ላንቺ የተጋገረ እንጀራ ይሻግታል እንጂ ማንም አይበርም። የሚገርምሽ ነገር ማለት ነው እግዚአብሔር ላንቺ እንዲያረግ ካዘዘው የታዘዘው ሰውዬ ራሱ ላንቺ እንደሚያረግ አያውቅም። ሳይቀር የሚያረግልሽ የሚጠላ ሰው አድኖ ከሄዳ ከታዘዘ ሳይወድ በግዱ አሳክቶ ይሄዳል። የሚገርም ነገር ችግርሽን መድኃኒዓለም ሲፈታው፣ ችግርሽን እንዲፈታ የተላከው ሰውዬውን ላያውቅ ይችላል። ችግር ሊፈታ እንደ ተላከ ከላይ ሲታዘዝ እንዴ። በህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረው ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል ካልተቀበላችሁት ህይወታችሁን ያበላችኋል። በጸጋ ተቀበሉት። ምንም ነገር ይሁን፣ ድህነት ይሁን፣ ህመም ይሁን፣ የቤተሰብ ክራይሲስ ይሁን፣ ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሀንድል ማድረግ የምትችሉበትን መንገድ ዘርኩ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ፣ ታውቃላችሁ። ለምንድን አምላክ የሚፈትነን ባይዘው፣ ለምን እንደው የሚፈተነን? አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ ደረጃ ሂድን ፖቴንሻል የተደበቀ እምቅ የሆነ ጉልበት አለው። ሰው ማንኛውም ፈተና እዚህ ምድር ላይ ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግሞ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት፣ ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። ዊ ሃቭ ዘ ሂደን ፖቴንሻል ፓወር ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። ኖ ኖ ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም፣ የእምነትም ጉዳይ ብቻ አይደለም። ህይወትህን ስትኖር እንደ ኢትዮጵያዊ አንተ ልታይ የሚገባው ነገር ችግር፣ ትናንትም ችግር አይተህ፣ አንዳንድ ጊዜ በጣም አታካብድ። ህይወትህን እንትን አትበለው፣ አታጨናንቀው ራስህን። ትናንትም ችግር ውስጥ ነበር፣ እኔም ትናንት ችግር ውስጥ ነበርኩ። ዛሬም ችግር ውስጥ ነበር፣ አንተም እኔም፣ ነገም ችግር አለ እና እናማ መፍትሄው ምንድን ነው? መፍትሄው ጉልበትን አሳየው ለችግር ጉልበትን። በሕይወት እስካለሽ ልትሳሳች፣ ልትወርቂ ትችያለሽ። ሰዎች ላይ ይቀበሉሽ ይችላሉ ወይም ሐሳብሽን ላይረዱሽ ቦታ ላይሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመድ ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምቶኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ፣ በዓለም ስትኖሪ በሙሉ ድምፅ ልትወደጅም ልትጠይማችም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በሕይወትሽ ማንንም አትውቀሽ። ጥሩ ሰዎች ደስታን ይሰጡሻል። መጥፎ ሰዎች ልምድ ይሆኑሻል። ክፉ ሰዎች ማስጠንቀቂያ ይሆኑሻል። ምርጥ ሰዎች ትዝታ ይሆኑሻል። በዛሬው ቪዲዮአችን ስለ ጀግና ሴቶች ሕይወት እናያለን። ለብዙ ሰው እንዲደርስ ቪዲዮን ላይክ በማድረግ እንጀምር። የጠንካራ ጀግና ሴቶች ሕይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በህይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከእነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። የቤተሰብ ችግር የቤተሰቦቿን ህይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና ስቃይ ይደርስባታል። ነገር ግን ጀግና ሴት በየትኛውም የህይወት ፈተና ውስጥ ብትሆንም እንኳን ሁሉም ፈተና ሊያበረታት፣ ከስህተቷ እንድትማር ነገ የተሻለ ሰው እንደሚያደርጋትና ይህ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ጭንቀት በሰው አገር ሆና ነገ የተሻለ ቀን ይሆናል እያለች የቤተሰቦቿን ህይወት ለመቀየር እየለፋች 24 ሰዓት እየሰራች ብዙ መከራና ሀዘንን ተቋቁማ እያሳለፈች ነገር ግን ህይወቷ እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን ጭንቀት ውስጥ ብትገባም በፈጣሪ እርዳታ ታልፈዋለች። የብቸኝነት ህይወት በሰው አገር ባይተዋር ሆና ብዙ ፈተና፣ መከራ፣ ሀዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ፣ በርች የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም እንኳን ምንም ሰው እንደሌላት ቢሰማትም ትዕግስተኛ ከሆነች ፈጣሪ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። ራስን መጥላት ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለው እያለች ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት፣ ይሄ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። ቤተሰቧን መርዳት ሲያቅታት በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳ ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ስለ ወደፊት ህይወቷ ጭንቀት በሰው አገር ኑሮ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ህይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ህይወት ለመቀየር እንደለፋች ለራሷ ህይወት አስባ አታውቅም። ስለ ራሷ ህይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። ባላሰበችው መንገድ የምትወደውን ሰው ማጣት በስደት ላይ ሆና ፍቅረኛው ሀገር ቤት ሆኖ ነገ የተሻለ ቀን ይመጣልናል ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ አገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቧን ይሰብረዋል ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች በሰው ሀገር ያላችሁ ውድ እህቶቼ፣ በህይወታችሁ ምንም አይነት ፈተና ውስጥ ብትሆኑም እንኳን መቼም ተስፋ ትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ፣ እናንተ ማለት ለቤተሰቦቻችሁ ስትሉ ህይወታችሁን የሰጣችሁ ጀግኖች ናችሁ። ፈጣሪ ያሰባችሁትን ሁሉ ያሳካላችሁ። ውድ የዚህ ቻናል ቤተሰቦች ቪዲዮችንን እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ከዚህ የቁም ነገር ቻናል ብዙ ታተርፋላችሁ።